በአሁኑ ሰዓት እንደተነገረው ከሆነ የአሜሪካን ፕሬዚዳንት ዶናልድ ትራምፕ አነጋጋሪ ህግን አውጥተዋል። ይህም እንግዲህ ወደ አሜሪካ ለመግባት ቪዛ በሚፈልጉ ሰዎች ላይ ነው ይህ ህግ የወጣው። ስለዚህ ነገር ልንገራችሁ። እሳቸውም እንዳሳወቁትና ለኤምባሲዎቻቸው ትእዛዝ በሰጡት መሰረት እንግዲህ ከአሁን በኋላ ወደ ሀገራችን የሚመጡ ሰዎች ተላላፊ ያልሆነ በሽታ ከያዛቸው ማለትም እንደ ስኳርና የተመሳሰሉት በሽታ ካለባቸው፣ በተጨማሪም እንግዲህ ኦቨር ዌይት ከሆኑ ወይም ከመጠን በላይ ክብደት ካላቸው እነዚህ ሰዎች ቪዛ ሊሰጣቸው አይገባም። ኤምባሲዎችም እነዚህን ሰዎች እንዳይቀበሏቸው ትእዛዝ አስተላልፈዋል ማለት ነው። ለዚህም ምክንያት አድርገው ያስቀመጡት እነዚህ ሰዎች ወደ ሀገራችን ሲመጡ የአሜሪካን ዜጎች የሚከፍሉትን ግብር መጠቀም እንግዲህ ሕክምና ስለሚያደርጉ ነው ብሎ ተናግረዋል። በዓለም ሀገራት ላይ የሚገኙ የአሜሪካ ኤምባሲዎችም እንደዚህ አይነት ሰዎች ወደ ኤምባሲ ሲመጡ ቪዛ ከመሰጠቱ በፊት እንደዚህ አይነት በሽታ ካለባቸው፣ ማለትም እንደዚህ አይነት የተዘረዘሩት አይነት በሽታ ካለባቸው ቪዛ እንዳይሰጣቸውና ወደ አሜሪካ እንዳይገቡ እንግዲህ ተናግሯል ማለት ነው። እናም ወደ አሜሪካን ሀገር ለመግባት ያሰባችሁና እንግዲህ በዚህ በሽታዎች የምትጠቁ ከሆነ ኤምባሲው እንግዲህ እንደዚህ አይነት በሽታዎች ካለባችሁ ቪዛ ሊሰጣችሁ አይችልም ማለት ነው። ይህ እንግዲህ በአዲስ መልኩ በዓለም ሀገራችን ላይ በሚገኙ የአሜሪካ ኤምባሲዎች ቪዛ ለማግኘት ከእነዚህ ነገሮች ነጻ መሆን አለባችሁ ብሎ ተናግሯል ማለት ነው። አዲስ